ኢትዮጵያውያኖች በደረሰብኝ በደል ግፍ እና ጥቃት የተነሳ ውስጤ በጣም ተጎድቷል እጅግ በጣም የተጎዳው ሴት ነኝ እና ብዙ ነገሮችን ይዤ የምጓዝ ሴት ነኝ አይኔ ይታያቸዋል እንዴት እንደሚያበጥ እንደዛ ነው ዘወትር ውስጤ ቁጣ አለው አንገር ይሉታል ፈረንጆች ቁጭት አለው ብዙ ልዳማዎች አሉ በህይወቴ ላይ ልጆቼ ያሉበትን ቦታ አላቅም ኢትዮጵያ ውስጥ በደረሰብኝ ስትሬስ የተነሳ ልጆቼ ጋር ተለያይቼ መኖር ሴት ነኝ ንብረት አለኝ። ሰሞኑን ራሴን በጣም ያመኛል። ለምን እንደሆነ አላቅም። ምናልባት ብሞት እንኳን ፕሊዝ፣ እባካችሁ አስክሬኒን ወደ ጀርመን እንድትወስዱት። ጀርመን መቀበር እፈልጋለሁ። ኢትዮጵያን ጠልቼ አይደለም ግን ልጆቼ በዛ ስለሚገኙ አንድ ቀን ወደ እኔ እንኳ ቢመለሱ የት እንዳለሁ ያውቃሉ ማለት ነው። ኢትዮጵያ መጥተው እንዲንከራተቱ አልፈልግም። ብዙም በአይን አይተዋል፣ ብዙ ስቃይን አይተዋልና። ያለኝን ስትሬስ በስራ ለመወጣት ሞክሬያለሁኝ። እኔ ራሴን ለመግደል ምንም አይነት ፍላጎት የለኝም። እንደውም መኖር ፈልጋለሁ፣ ግን አይታወቅም፣ የእግዚአብሔር ነገር። ስለዚህ በገዛ ንብረቴ ባለቤት እንዳልሆን የተደረግኩበት ሁኔታ እጅግ በጣም ያሳዝነኛል። ብዙ የተለያዩ ስሞች ተሰጥቶኛል። ተወልጄ ባደኩበት የባደግኩበት ሀገር ደሴ፣ እብድ፣ ቀውስ ምናምን እየተባልኩ ንብረቴን እንኳ ዙሬ እንዳልቆጣጠር ተደርጊያለሁ። አትፍሩ፣ በሞት እንኳን በቂ ንብረት ስላለኝ ተሽጦ እሱ ለአስክሬን መውሰጃ እና ጀርመን ሀገር ላይ ለመቃብር መግዣ ስፍራ መግዣ ሊውል ይችላል። የማንም ሰው ዕዳ የለብኝም። የማንስም አቅም የለብኝም። ከሬሳይና ከአስክሬኔ የተረፈውን ብር ተሽጦ ንብረቴ ለልጆቼ የደረሳቸውን ያህል እንዲሰጥልኝ ይፈልጋለሁ። ፕሊስ ኢትዮጵያኖች ይሄን አድርጉ፣ በሰማይ ታገኙታላችሁ። ሚሊዮኔር አይደሉም። የኔ ልጆች ሊያስፈልጋቸው ይችላል። አገሬ እያልኩ ጎድቻቸዋለሁ፣ ይዣቸው ተንከራትቻለሁ። አሁን አንድ ምኞት አለኝ። ተረፍኩም ሞትኩም፣ ደሴ መሄድ ፈልጋለሁ። ደፍሬ ወደ ደሴ መሄድ እፈልጋለሁ። እኔ ማንንም ሰው አላጠቃሁም፣ ማንንም ሰው አልጎዳሁም። ሊጎዱኝ የሚፈልጉ ሰዎች ይኖራሉ። እንግዲህ ያንን ለእግዚአብሔር ብቻ መተው ነው። እናንተም ከተቻላችሁ ልትጠብቁ ትችላላችሁ። በቅቶኛል መሳደድ፣ ንብረቴን እንዳላይ መሆን በንብረቴ ላይ መወሰን አለመቻል፣ ሁልጊዜ አማላጅ መፈለግ፣ ሁልጊዜ ጠለላ መፈለግ ሰልችቶኛል። ይቅርታ አድርጉልኝ። አሁን ያለ መንግስት እንድናገር ፈቅዶልኝ አንድ ቀን ማንም ሳያሳድደኝ ሳይከታተለኝ እንደ ልቤ ተንፍሻለሁ። በዚህ በስድስት አመታት ውስጥ እግዚአብሔር ይህን ስላደረገልኝ አመሰግናለሁ። አትቆጡ፣ አትቀይሙ። ሰላሳ አመት ለእኔ ገሃነም ነበር። ስለዚህ አሁን ያለውን መንግስት ባመሰግን ትንሽ አዲስ አበባ ላይ ቃሊቲ ክፍለ ከተማ በቃ ማረፍና መተኛት ስለቻልኩ ነው። ኢትዮጵያ ውስጥ ሰላሳ ዓመት በኢትዮጵያ በደረሰብኝ ችግር የተነሳ እረፍት አልነበረኝም። ቃሊቲ ክፍለ ከተማን ቃሊቲ ወረዳውንም የሰጣችሁኝ አቴንሽን እግዚአብሔር ይባርካቸው። በእውነት ነው ምላችሁ። አዳነች አበቤን የወደድኳት ትንሽ ማረፍ ስለቻልኩ ብቻ ነው። ጅኔ ከመንግስት የምፈልገውም የምጠይቀውም ነገር የለኝም። አልኖርኩም፣ ሰላሳ ዓመት ሙሉ አልኖርኩም። በጣም በስቃይ ነው ያሳለፍኩት። እኔ እየታገልኩ ያለሁት ለመኖር እንጂ ለመሞት አይደለም። መሞት አልፈልግም። ከቻለ እግዚአብሔር ያንን ችሮታ ያድርግልኝ። ምክንያቱም አንድ ቀን ጌታ ቢፈቅድ ልጆችን ማየትና ማቀፍ ፈልጋለሁ። የተሳደባቸው ያዋረዳቸው ሰዎች ቀማኞችን አናርኪስቶችን በማገዛቸው እግዚአብሔር ይሆናቸው። እኔ ማንኛውም መንግስት አያሳድደኝም። ማንኛውም ከኔ የሚፈልገው ነገር የለም። ሽልማትም የማይሸልመኝ ስለማያቀኝ እንጂ ጸባዬ በጣም ሽልማት ያስፈልገዋል። ስለዚህ ደሴ መሄድ እፈልጋለሁ። ደሴ ቶ ልጅ ያደግኩበት ንብረቴ የባከነበት ልጆችን የበተንኩበት እናቴም በእኔ ስቃይ የተነሳ ከአሁን ከኋን ገደሏት እያለች በስትሮክ የሞተችው እናቴ። አባቴ ለምን እንደሁ ባላወቅኩት ምክንያት ወያኔ ኢህአዴግ ግንቦት አስር መጀመሪያ ደሴን ሲቆጣጠር፣ ከአዲስ አበባ ቀደም ብሎ ደሴን ሲቆጣጠር አባቴ በእነሱ ጥይት ተገሏል። አንድ ቀን ግን ሰዎችን ወንጅ እያላቅም ዘርንም ወንጅ እያላቅም በአባቴ ሞት የተነሳ ወይ በአባቴ መገደል የተነሳ ስለዚህ፣ ለእኔ ሰላሳ ዓመት እረፍት የሌለው ህይወት ነበረ። ልጅም ቀብር ያለው በሰላሳ አመት ውስጥ ብዙ መወዳቸውን ሰዎች አጥቻለሁ። በዚህ በፖለቲካ ምስቅልቅል ውስጥ በአናርኪስቶች ሁኔታ ማናለብኝነት። ስለዚህ ፕሊዝ ቃሌን ጠብቁልኝ ልጆቼ ያሉበት እኖርኩበት ጀርመን እንድትቀብሩኝ ሞት አለ፣ በሰው ልጅ ላይ አይቀርም። ዛሬ ባመልጥ፣ ነጋ ላመልጥ። ኢትዮጵያን ግን ጠልቼ አይደለም።